ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን፣ እንደናነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ ሶስት ፍሬ ቴምርን ብትመገቡ በሰውነታችሁ ላይ ምን ሊፈጠር እንደሚችል የምታገኙትን ጥቅሞችና የሶስት ቴምርን የንጥረ ነገር ይዘቶችን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ ሰብስክራይብ ማድረጋችሁን አትዘንጉ በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል በየቀኑ ሶስት ቴምርን ብቻ መመገብ በጤናችሁ ላይ ባልተጠበቀ ሁኔታ ኃይለኛ የሆነ ተጽዕኖን ሊያሳድር ይችላል ቴምር ብዙውን ጊዜ የተፈጥሮ ጣፋጭ ተብሎ ይጠራል። ነገር ግን እንደ ተዘጋጁ ጣፋጮች ሳይሆን በአስፈላጊ ንጥረ ነገሮች፣ በተፈጥሮ ፋይበር እናም በጠቃሚ ውህዶችም የተሞላ ነው። በየቀኑ ሶስት ቴምርን ስትመገቡ ምን እንደሚከሰት ልንገራችሁ። አንደኛ፣ የኃይል ደረጃችሁ ተፈጥሯዊ መነቃቃትን ያገኛል። ቴምር እንደ ግሉኮስ፣ ፍሩክቶስ እና ሱክሮስ ባሉ የተፈጥሮ ስኳሮች የበለጸገ ነው። ይህም ፈጣንና ረጅም ጊዜ የሚቆይ ኃይልን ይሰጣል። ለአካል ብቃት እንቅስቃሴ በፊትም ሆነ በኋላ ፍጹም የሆነ ምግብ ነው። ያለ ኃይል መውረድ ቀኑን ሙሉ ንቁ እንድትሆኑም ያደርጋል። የተሻለ ትኩረትና የአእምሮ ንቃትንም ይረዳል። ለፈጣን ኃይል ጠዋት ወይም ደግሞ ከአካል ብቃት እንቅስቃሴ በፊት ሶስት ቴምርን ተመገቡ። ሁለተኛ፣ የምግብ መፈጨትንና የአንጀት ጤናንም ያሻሽላል ቴምር የአንጀት እንቅስቃሴን ለመቆጣጠር የሚረዳ የሚሟሟ ፋይበር እጅግ በጣም ጥሩ ምንጭ ነው። ሰገራን በማለስለስ የሆድ ድርቀትን ይከላከላል። ጤናማ የአንጀት ባክቴሪያን በመደገፍ የምግብ መፈጨትንም ያሻሽላል። ኮለን ወይም ደግሞ ትልቁ አንጀትም በተፈጥሮ እንዲጸዳም ይረዳል። ለተሻለ የምግብ መፈጨት ቴምርን ከበላችሁ በኋላ አንድ ብርጭቆ ለብ ያለ ውሃን ጠጡ። ሶስተኛ የልብ ጤናንም ያጠናክራል። ቴምር ለጤናማ ልብ ወሳኝ የሆኑ ፖታሲየም፣ ማግኒዥየም እና አንቲ ኦክሲዳንቶችን ይዟል። መጥፎ ኮሌስትሮልን ኤልዲኤልን ይቀንሳል። የሶዲየምን ተጽዕኖን በመቀነስ የደም ግፊትንም ለመቆጣጠር ይረዳል። የልብ ድካምና የስትሮክ አደጋንም ይቀንሳል። በቴመር ውስጥ ያለው ፋይበር ኮሌስትሮልን ከአርተሪ ግድግዳዎች ላይ ለማስወገድም ይረዳል። አራተኛ የደም ስኳርንም ያረጋጋል፣ በመጠኑ ብቻ ሲበላ። ምንም እንኳን ቴምር ጣፋጭ ቢሆንም ዝቅተኛ ግላይሲሚክ ኢንዴክስ እና ፋይበርን በመያዙ የደም ስኳርን ለመቆጣጠር ይረዳል። በደም ስኳር መጠን ላይ ድንገተኛ መውጣትን ይከላከላል። ቀኑን ሙሉ የተረጋጋ የኃይል ልቀትንም ይሰጣል። ጣፋጭ ነገር የመፈለፍ ፍላጎትን በተፈጥሮ በማርካት የዚያን ፍላጎትም ሊቀንስ ይችላል። በመጠኑ ብሉት። ሶስት ቴምር ከ60 እስከ ሰባ ካሎሪን ይሰጣል። አምስተኛ የአእምሮ እናም የማስታወስ ችሎታንም ያጎላል። ቴምር እንደ ቫይታሚን ቢ6 አንቲኦክሲዳንቶችና ማግኒዥየም ያሉ ለአእምሮ ተግባር የሚረዱ ውህዶችን ይዟል። ማስታወስ እና ትኩረትንም ያሻሽላል። በአንጎል ሴሎች ውስጥ ያለውን ብግነትን ይቀንሳል። ከእድሜ ጋር ተያይዞ ከሚመጣ የግንዛቤ ማጣትም ይከላከላል። አንዳንድ ጥናቶችም እንደሚያሳዩት ቴምር የአልዛይመር በሽታ ስጋትንም ለመቀነስ ይረዳል። ስድስተኛ የአጥንት ጥንካሬንም ያሻሽላል። ቴምር ለአጥንት ጥግግት አስፈላጊ የሆኑ ካልሲየም፣ ፎስፈረስ፣ ማግኒዥየምና በፖታሲየምም የበለጸገ ነው። እንደ ኦስቲዮፖሮሲስ ያሉ ከአጥንት ጋር የተያዙ በሽታዎችንም ይከላከላል። ጠንካራ ጥርሶችንናም መገጣጠሚያዎችንም ይረዳል። ማረጥን ያለፉ ሴቶች የአጥንት ጤንነታቸውንም እንዲጠብቁ ይረዳል። ሰባተኛ በሽታ የመከላከል አቅምንም ይጨምራልና ኢንፍላሜሽን ወይም ደግሞ ብግነትንም ይዋጋል። ቴምር እንደ ፍላቮኖይድስ፣ ካሮቲኖይድስ እና ፊኖሊክ አሲድ ባሉ አንቲኦክሲዳንቶች የተሞላ ነው ሴሎችን ከፍሪ ራዲካል ጉዳት ይከላከላል። የበሽታ መከላከያ ስርዓትንም ያጠናክራል። በሰውነት ውስጥ ኢንፍላሜሽንን እናም የኦክሲዲቲቭ ስትረስንም ይቀንሳል። ብዙ ጊዜ የመታመም መጠንንም ይቀንሳል። እናም በበለጠ ፍጥነትም ከህመም ትድናላችሁ። ስምንተኛ ክብደትንም ለመቆጣጠር ይረዳል። በልኩ ከተመገባችሁ ጣፋጭ ቢሆንም ቴምር በመጠኑ ሲበላ ክብደትን ለመቆጣጠር ይረዳል። ፋይበር የመጥገብ ስሜት እንዲሰማችሁ እናም ከመጠን በላይ መብላትንም ይገታል። በተፈጥሮ ጣፋጭነቱ ለጎጂ ምግቦች ያለውን ፍላጎትን ይቀንስላቸዋል። በንቃት የመመገብ ልማዶችንም ያበረታታል። የተዘጋጁ ወይም ደግሞ የተቀነባበሩ የመክሰስ ምግቦችን በሶስት ቴምርና በለውዝ በጤናማ ጥምረት መተካት ተመራጭ ነው። ዘጠነኛ፣ የቆዳ ጤናን እናም ውበትንም ያጎላል። ቴምር ቆዳችንን የሚመግቡ ቫይታሚን ሲ ቫይታሚን ዲ እናም አንቲ ኦክሲዳንቶችንም ይዟል። የቆዳ የመለጠጥ ችሎታን እናም ልስላሴንም ያሻሽላል። ከጊዜ በፊት ከሚመጣ እርጅና እናም የቆዳ መጨማደድም ይከላከላል። ከውስጥ የሚመጣ ተፈጥሯዊ ብርሃንንም ያበረታታል። በቴምር ውስጥ ያለው ብረት የሂሞግሎቢንን መጠን በመጨመር ቆዳችን ይበልጥ ደምቆ እንዲታይም ያደርጋል። አስረኛ የመራቢያ እናም የሆርሞን ጤናንም ይረዳል። ቴምር በተፈጥሮ የመራባት አቅምን ይጨምራል ተብሎ ይታሰባል። በተለይ ለሴቶች ለመራቢያ ጤና እንደ ብረትና ፎሌትን ይጨምራል። ሆርሞኖችን ያመዛዝናል እናም የእንቁላል መውጣትንም ይደግፋል። በወንዶች ላይ የወንድ የዘር ፍሬ ጥራትንናም ጥራትንና ጥንካሬንም ያሻሽላል። በብዙ ባህሎች ውስጥም ቴምር ተፈጥሯዊ ምጥን ለመርዳትናም ኃይል ለመስጠትም ለእርጉ ሴቶችም ይመከራል። አስራ አንደኛ ጉበትንናም ሰውነታችንንም ለማጽዳት ይረዳል። ቴምር የጉበትን ተግባር ያነቃቃልናም መርዛማ ንጥረ ነገሮችን በተፈጥሮም እንዲያስወግድ ይረደዋል። አንቲ ኦክሲዳንቶች ጎጂ የሆኑ ፍሪ ራዲካሎችን ገለል ያደርጋሉ። የተሻለ ሜታቦሊዝምን እናም የውስጥ ንጽህናንም ያበረታታል። አጠቃላይ የአካል ክፍሎቻችንን ጤናንም ይደግፋል። አስራ ሁለተኛ የተሻለ እንቅልፍንም ያበረታታል። ቴምር ትራይፕቶፋን፣ ሜላቶኒን የእንቅልፍ ሆርሞን እንዲፈጠር የሚረዳ አሚኖ አሲድን ይዟል። ጥልቅናም የሚያድስ እንቅልፍን ያበረታታል። የሌሊት እረፍት ማጣትናም ጭንቀትንም ይቀንሳል። ከመተኛታችሁ በፊት በሞቀ ወተት ጋር ሶስት ቴምርን መብላት ዘና ያደርጋቸዋል። ታዲያ ማድረግ ያለባችሁ ጥንቃቄዎች፣ ቴምር ጤናማ ቢሆንም በመጠኑ መመገብ አስፈላጊ ነው። ከመጠን በላይ በፍጹም አትብሉ። በውስጡ ባለው ከፍተኛ ካሎሪ ምክንያት ብዙ መብላት ክብደት መጨመርን ሊያስከትል ይችላል። እንዲሁም ለስኳር ህመምተኞች ጥንቃቄ ያድርጉ። በየቀኑ ከመጠቀማችሁ በፊት ሐኪማችሁን ማማከር ይኖርባችኋል። በተጨማሪም ደግሞ ቴምርን ከመመገባችሁ በኋላ ብዙ ውሃን ጠጡ። ውሃ ከጠማችሁ ፋይበሩ የሆድ መነፋትን ሊያስከትልባችሁ ይችላል ማለት ነው። ታዲያ ቴምርን ለመመገብ ምርጥ ጊዜ ጠዋት ላይ ምርጥ ነው። ኃይልን እናም የምግብ መፈጨትን ይጨምራል። ከአካል ብቃት እንቅስቃሴ በፊትም ምርጥ ነው። ፈጣንና ተፈጥሯዊ ኃይልን ይሰጣል። ምሽት ላይም ለመመገብ ምርጥ ነው። ጣፋጭ የመፈለግ ፍላጎትን በጤናማ መንገድ ያረካል። ታዲያ በየቀኑ ሶስት መካከለኛ መጠን ያላቸው ቴምሮችን ከተመገባችሁ ማለትም ከ24 እስከ 27 ግራም ቴምርን ከተመገባችሁ ካሎሪ ከ70 እስከ 75 ካሎሪን ታገኛላችሁ። ካርቦሃይድሬትስ ከ19 እስከ 21 ግራም፣ ተፈጥሯዊ ስኳር ከ16 እስከ 18 ግራም፣ የአመጋገብ ፋይበር 2 ግራም፣ ፕሮቲን 0.6 ግራም፣ ስብ 0.1 ግራም፣ ካልሲየም ከ15 እስከ 20 ሚሊግራም፣ ብረት ወይም ደግሞ አይረን 0.2 ሚሊግራም፣ ማግኒዥየም ከ14 እስከ 16 ሚሊግራም፣ ፖታሲየም ከ160 እስከ 180 ሚሊ ግራም ፎስፈረስ 14 ሚሊ ግራም ቫይታሚን B6 0.06 ሚሊ ግራም ኮፐር ወይም ደግሞ መዳብ 0.05 ሚሊ ግራም ማንጋኔዝ 0.08 ሚሊ ግራም እንዲሁም ደግሞ የተለያዩ አንቲ ኦክሲዳንቶችን ፊኖሊክ የሆኑ ውህዶችን እና ፍላቮኖይዶችን ይዟል ማለት ነው ስለዚህ ከሶስት ቴምር እነዚህን ሁሉ በርካታ ንጥረ ነገሮችን ታገኛላችሁ። ቴምሮች በተፈጥሮ ስኳር የበለጸጉ ቢሆኑም ታዲያ ከተጣራ ጣፋጮች ጋር ሲነጻጸሩ ዝቅተኛ የደም ስኳር መጠን ወይም ደግሞ ሎው ግላይሲሚክ ኢንዴክስ አላቸው ማለት ነው። ማለትም ልክ ከተቀነባበሩ ወይም ከተጣሩ ጣፋጮች ይልቅ የደም ስኳርን በከፍተኛ ሁኔታ የሚጨምሩ አይደሉም። ፋይበሩ ደግሞ የምግብ መፈጨትን ይረዳል እንዲሁም የአንጀት ጤናንም ይደግፋል። ፖታሴምና የማግኒዥየም ይዘቱ ደግሞ ለልብና ለጡንቻዎችም ስራ አስተዋጽኦ ያደርጋሉ። በአጠቃላይ በየቀኑ ሶስት ቴምሮችን መመገብ ኃይላችሁንናም የአእምሮ ብቃታችሁን ይጨምርላችኋል። የምግብ መፈጨት ልባችንንናም የአጥንት ጤናንም ያሻሽላል። ቆዳን፣ የበሽታ መከላከልንናም እንቅልፍንም ያጎላል። የሆርሞን ሚዛንን እናም ተፈጥሯዊ የሰውነት መጽዳትንም ይረዳል ማለት ነው። ስለዚህ በየቀኑ ሶስት ቴምሮችን መመገብ በጣም ብዙ የጤና ጥቅሞችን ይሰጠናል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ ደግሞ አይለኝ ይላለው